የመጽሐፍ ቅዱስ ትረካ ኦሪት ዘፀአት ምዕራፍ ዘጠኝ። ላይክ በማድረግ ጀምሩት። እግዚአብሔርም ሙሴን አለው፣ ወደ ፈርዖን ዘንድ ገብተህ ንገረው የዕብራውያን አምላክ እግዚአብሔር እንዲህ ይላል ያገለግሉኝ ዘንድ ሕዝቤን ልቀቅ። ልትለቃቸው እምቢ ብትል፣ ብትይዛቸውም፣ እነሆ የእግዚአብሔር እጅ በሜዳ ውስጥ ባሉ በከብቶችህ፣ በፈረሶችህ፣ በአህዮችህ በግመሎችም በበሬዎችም በበጎችም ላይ ትሆናለች። ብርቱ ቸነፈርም ይወርዳል። እግዚአብሔርም በእስራኤልና በግብፅ ከብቶች መካከል ይለያል። ከእስራኤልም ልጆች ከብት አንድ ዳጅ አይጠፋም። እግዚአብሔርም ነገር እግዚአብሔር ይህንን ነገር በምድር ላይ ያደርጋል ብሎ ጊዜን ወሰነ። እግዚአብሔርም ያንን ነገር በነገው አደረገ። የግብፅ ከብት ሁሉ ሞተ። ከእስራኤል ልጆች ከብት ግን አንዲስ እንኳ አልሞተም። ፈርዖንም ላከ። እነሆ ከእስራኤል ልጆች ከብት አንዲስ እንኳን አልሞተም። የፈርዖን ልብ ግን ደነደነ፣ ሕዝቡንም አለቀቀም። እግዚአብሔርም ሙሴን ና አሮንን እጃችሁን ሞልታችሁ ከምድጃ አመድ ውሰዱ፣ ሙሴም በፈርዖን ፊት ወደ ሰማይ ይበት ነው እርሱም በግብፅ አገር ሁሉ ትቢያ ይሆናል። በግብፅ አገር ሁሉ በሰውና በእንስሳ ላይ ሻህኝ የሚያመጣ ቁስል ይሆናል አላቸው። ከምድጃም አመድ ወስደው በፈርዖን ፊት ቆሙ። ሙሴም ወደ ሰማይ በተነው፣ በሰውና በእንስሳም ላይ ሻህኝ የሚያወጣ ቁስል ሆነ። ጠንቋዮቹም ቁስል ስለነበረባቸው በሙሴ ፊት መቆም አልቻሉም። ቁስል በጠንቋዮችና በግብፃውያን ሁሉ ነበርና፣ እግዚአብሔርም የፈርዖንን ልብ አጸና። እግዚአብሔርም ለሙሴ እንደተናገረው አልሰማቸው። እግዚአብሔርም ሙሴን አለው፣ ማልደ ተነሳ፣ በፈርዖን ፊት ቁመህ በለው የብራውያን አምላክ እግዚአብሔር እንዲህ ይላል፣ እንዲያገለግሉኝ ህዝቤን ልቀቅ። በምድር ሁሉ እንደኔ ያለ እንደሌለ ታውቅ ዘንድ በሰውነትህ፣ በባሪያዎችህ፣ በህዝብህ ላይ መቅሰፍቴን ሁሉ አሁን እልካለሁ። አሁን እጄን ዘርግቼ የአንተንና ህዝብህን በቸነፈር በመታወፍ ነበር፣ አንተም ከምድር ባጠፋ ነበር። ነገር ግን ኃይሌን ገልጥብህ ዘንድ ስሜንም በምድር ሁሉ ላይ ይነገር ዘንድ ስለዚህ አስነስቻለሁ። እንዲያትለቃቸው ገና በህዝቤ ላይ ትታበያለህ። እነሆ ነገ በዚህ ጊዜ ከተመሰረተች ጀምሮ እስከ ዛሬ ድረስ እንደ እርሱ ያለ በገጹ ነው የማያውቅ እጅግ ታላቅ በረዷ ዘንብ ባሃለሁ በሜዳ የተገኘ ወደ ቤት ያልገባ ሰውና እንስሳ ሁሉ በረዶ ወሮበት ይሞታል። እና አሁን እንግዲህ ላክ፣ ከብቶችህንም በሜዳ ያለህን ሁሉ አስቸኩል። ከፈርዖኑ ባሪያዎች የእግዚአብሔርን ቃል የፈራ ባሪያዎቹንና ከብቶቹን ወደ ቤቶቹ አሸሸ። እግዚአብሔርን ቃል ያላሰበ ባሪያዎቹንና ከብቶቹን በሜዳ ተወ። እግዚአብሔርም ሙሴን በግብፅ አገር በሰውና በእንስሳ በእርሻ ቡቃያ ሁሉ ላይ በግብፅ አገር ሁሉ በረዶ ይሆን ዘንድ እጅህን ወደ ሰማይ ዘርጋ ነው። ሙሴም በትሩን ወደ ሰማይ ዘረጋ። እግዚአብሔርም ነጐድጓድና በረዶ ላከ። እሳትም ወደ ምድር ወረደ። እግዚአብሔርም በግብፅ አገር ላይ በረዶ አዘነበ። በረዶም ነበር፣ በበረዶውም መካከል እሳት ይቃጠል ነበር። በረዶውም በግብፅ አገር ሁሉ ሕዝብ ከሆነ ጀምሮ እንደርሱ ያልሆነ እጅግ ታላቅ ነበር። በረዶውም በግብፅ አገር ሁሉ በሜዳ ያለውን ሁሉ ሰውንና እንስሳትን መታ። በረዶውም የርሻውን ቡቃያ ሁሉ መታ፣ የሀገሩንም ዛፍ ሁሉ ሰበረ። የእስራኤል ልጆች ተቀምጠው በነበሩበት በጌሳም ሀገር ብቻ በረዶ አልወረደም። ፈርዖንም ልኮ ሙሴንና አሮንን ጠራ። በዚህ ጊዜ የበደለው እግዚአብሔር ጻዲቅ ነው፣ እኔና ሕዝቤም ኃጢአተኞች ነን የአምላክ ነጎድጓድ በረዶውን በስቷልና ወደ እግዚአብሔር ጸልዩ እለቃችሁም አለው። ከዚያም በኋላ በዚህ አትቀመጡም አላቸው። ሙሴም ከከተማ በወጣው በወጣሁ ጊዜ እጄን ወደ እግዚአብሔር ዘረጋለሁ። ምድሪቱን ለእግዚአብሔር እንደሆነች ታውቅ ዘንድ ነጎድጓዱ ይቀራል፣ በረዶውም ደግሞ አይወርድም። ነገር ግን አንተና ባሪያዎችህ አምላክን እግዚአብሔርን ገና እንደማትፈሩ አውቃለሁና አለው። ገብስ ሽቶ ተልባም አፍርቶ ነበርና ተልባና ገብሱ ተመታ። ስንዴውናቸው ግን ጊዜው ገና ነበርና አልተመታም። ሙሴም ከፈርዖን ዘንድ ከከተማ ወጣ፣ እጁንም ወደ እግዚአብሔር ዘረጋ ነጎድጓዱም በረዶውም ተቋረጠ ዝናቡም በምድር ላይ አልፈሰሰም። ፈርዖንም ዝናቡን በረዶውንም ነጎድጓዱንም እንደ ተቋረጠ ባየ ጊዜ ኃጢአትን ጨመረ፣ እርሱና ባሪያዎቹም ልባቸውን አደነደኑ። የፈርዖን ልብ ጸና፣ እግዚአብሔርም በሙሴ አፍ እንደተናገረ የእስራኤል ልጆችን አለቀቀም። የዛሬው ትረካም በዚህ ተጠናቋል። በቀጣይ ክፍል እስከምንገና ድረስ መልካም ቆይታል።